ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጨረቃ ፋሚሊ ወች ወች። ለማንኛውም በጣም ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ከፊት ይጠብቃችሁ፣ ያሳዋችሁ ደግሞ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አይበርቶ ለሀገራችሁ ያብቃችሁ። ኮሜንት ላይ አሜን በሉኝ። እንደጠፋሁባችሁ አውቃለሁ። ትንሽ አሞኝ ነበር ለዛ ነው አዋካችሁ። ባካችሁ ደግሞ አንድ ነገር ላቸገራችሁ፣ የማይከፈልበትን ነገር ቪዲዮውን ላይክ ማድረግ አትርሱ፣ ሼር ኮፒልግ ማድረግ አትርሱ። ወደ ቪዲዮ በጣም በጣም በጣም በትልቅ ቁም ነገር ነው የምንፈልጋችሁ። ዛሬ ብቻውን ዛሬ ለምንድን ነው የፈለጉን አይሚና ብሩኬ አጥብቀው የፈለጉ ለምንድን ነው የሚሉ እናያለን። ሁለት ደግሞ የሆነ ሰውን ፕራንክ ያደረጉታል፣ እና ደግሞ የሆነ ከኛ የሚፈልጉት ነገር አለ። እሱን ማድረግ ወደ ቪዲዮ። እኔ እንደዚህ ብሩኬ ግን ትንሽ ነው የሚበልጣት። ብሩኬ አይሚን በቁመት ትንሽ ነው የሚበልጣት። አጭሩ እንደሆነች እንዲሰማት በቃ የማያደርገው ጥረት የለም። ግን አይሚ እንደዚህ ብላ ነው የምታየውና፣ እስ እስቲ አይሚ ቁመቷ የበቃል የምትሉ አንድ ቁጥር፣ አይ የአይሚ ቁመት ትንሽ መርዘም አለበት ምትቱ ደግሞ ወደ ቁጥር ጻፉልኝ። እኔ የአይሚ ቁመት በቂ ነው፣ ቀለሲ ልጅ የሚሰጣት ቁመት በቂ ቁመት አላት እያስባለሁ። ግንባሬ ባለፈው ለምን ታቦት አዲስ ቻናል ቅመም እየከፍታ ባይዘውኝ እኔ ከነ አይሚ ምን እንደምቀናባቸሁ ታውቃላችሁ። በቃ በጣም ደስ የሚሉ ነገር እኛ ብቻ ንደግ እኛ ብቻ እናግኝ አይሉም? ሌላ ለስንት ሰው አካውንት ከፍተዋል፣ ስንት ሰውን አሳድገዋል። እናንተም ደግሞ ሳታሳፍሯቸው ሰብስክራይብ እያደረጋችሁ ያን ሰው እያሳደጋችሁ ናቸው። በአቅማችሁ ራሱ እኔን አስተሲ ሰብስክራይብ ልታስገቡኝ ነው እንግዲህ እናንተ። እኔ አላቅም ባይዘወይ የጨርቀ ፋሚሊ ማለት ሰውን የሚያግዝ ሰውን የሚረዳ ቤተሰብ ነ ያለን ሁላችንም ይዘው እና በጣም ከልብ እናመሰግናለን እኔም ከልብ ያመሰግናችኋለሁ እና ይህም በጣም ያመሰግናችኋል ምክንያቱም ሁሌ ያሳፍራችሁ አታውቁም ማንንም ሀይሚም ብሩኬም ለአዲስ ሰው አዲስ አካውንት ከፍተው ሲሰጡ ያን ሰው ፎሎ ሰብስክራይብ በማድረግ እንደምትተባበሩ እናውቃለን እናመሰግናችኋለን እስኪ ለእናንተ አንዴ እናጨብጭብላችሁ ከአስር ሺህ በላይ ሄዷል። በጣም ደስ ብሎኛል። እግዚአብሔርን ቴንኪ አላልኳቸውም። ከምስጋና ያለፈ ሌላ ነገር ማድረግ ብችል ደስ ይለኝ ነበር። እውነት አልጠበቅኩም፣ እንደዛ እያደርጋሉ። እኔ በቃ የጨረቀ ፋሚሊ ምን አይነት ቤተሰብ እንደሆነ ታውቃላችሁ። በቃ እርስ በእርስ የሚተጋገዝ ፋሚሊ ያለን፣ በቃ እርስ በእርስ አንድ ስለሆኑ ሁሉም አንድ አንድ ስለሆኑ ብሩኬንም ሀይሚንም በጣም ስለምትወዱ እነሱ የሚላችሁን ታደርጋላችሁ። ይህ ደግሞ ትልቅ ክብርና ትልቅ ምስጋና ይገባችኋል ቤተሰቦች። እውነት እኔን እንኳን እኔ ገና በጀማሪነት የራሱ አስር ሺህ ሰብስክራይበር ልገባ ነው። በማን እርዳታ? በእናንተ እርዳታ ቪዲዮን በማየት እኔም በማገዝ ላይክ በማድረግ ሼር ኮፒል በማድረግ እናንተ እኮ ትለያላችሁ። ፍቅር ናችሁ ቤተሰቦቼ። ምን ጨፈርላችሁይ ዘፈን ሁሌያፊ ላይ ይመጡ አ ልመናቸው ይዘዊ ግን አይሚና ብሩኬ ፍቅር ሲሆኑ ደስተኛ ሲሆኑ ግን ደስ ይሉን ቤተሰቦች። እስ እነሱ ደስታ ምትወዱ ሰዎች እስ የኔ ቪዲዮንም ላይክ በማድረግ እና እኔንም አሳድጉኝ። እስቲ አያሽ ሰብስክራይበር እንግባ እንድፈረው እስቲ የማይደፈር የለም እንኳን እሱ አይድ አደለም አባይን ደፈረን ጨርሰናል። አን እኔንም በቃ ሲጋፋ ገፋ አርጊ ቤት ሰዎች ቻ ግን የምር ቀልዱ ቀልድ ነው። ወደ ቁም ነገሩ ስመለስ የእውነት በጣም ደስ ብሎኛል። አኩርታችሁኛል። በጣም ነው ማመሰግነው የትም ቦታ በሄድ አሳፍራችሁኝ አታውቁም። በነገር በጣም ትልቅ ምስጋና ይገባችኋል። በእውነት የትም ቦታ ሀይሚና ብሩኬ አዲስ አካውንት ከፍተው ያን ቪዲዮ አዲስ አካውንት ከፍተዎች ሪፖስት ያደረጉት እናንተ ሄዳችሁ ሰብስክራይብ በማድረግ ላይክ በማድረግ ቪዲዮ በማየት ታበረታታላችሁ። ሁሉንም እና እንዲያደርግ ሰው ሰው እንዲያደርግ ነው የምትፈልጉት። እና በጣም ትልቅ ምስጋና ይገባችኋል። ድጋሚ ላቸው ጭመላችሁ ቤተሰቦች ያንሳችሁ አላቃለሁ። ግን በቃ በጣም ነው የምወዳችሁ ራሱ በእውነት ቤተሰቦች ላይ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። እኔም በጣም ነው የምወዳችሁ። እየጠበኩሽ እኮ ባይ ዘ ወይ ማን ነው ሀይሚና ብሩኬ በእናንተ እንደሚተማመኑ በማንም አይተማመኑ በእውነት ምክንያቱም ምንም ነገር ጠይቋችሁ አሳፍራችሁ አታውቅም። እነሱን እነሱንና እነሱም ደግሞ በእናንተ እንደሚተማመኑ በሌላ ሰው ይተማመናሉ ብዬ እራሱ አላሰበም። እንደዚህ ቤተሰቦች ጨረስኩ። ከዚህ በላይ ምን ላውራ? ከመሄዳችን በፊት ቢያንስ አንድ ሰው የሆነ ነገር ፈጥረን እንሂድ በሚል ነው አይደለም እኮ ደግነታቸው፣ እኮ ነው የምወደው። ምክንያቱም እኛ ብቻ እንደግ እኛ ብቻ እናገኛለ የሚሉት ሁሉም ሰው ይስራ ይጠቀም። እኔ የትኛውም ዩቲውበር እንደዚህ ሲያደርግ አይቼ አላውቅም። ምክንያቱም ሌላ ሰው አካውንት ከፍተው ሲሰጡ አይቼ አላውቅም። እነሱ ግን አካውንት ከፍተው ለሌላ ሰው ያ ሰው ይስራ ይደግ፣ ዩቲዩብ ይስራ። ምክንያቱም ጥቅሙን ስለሚያውቁት ነው ያ ሰው እንዲረዳ። ባይዘ ወይ ገንዘብ ከመርዳት ይበልጥ ዩቲዩብ አካውንት ከፍተው መሰጠን እና የሆነ ትልቅ ነገር ነው። ባይዘ ወይ በገንዘብ የማይገዛ ነገር ነው። እና በጣም ትልቅ ምስጋና ይገባቸዋል ብሩኬና ሀይሚ። እስቲ ኮሜንት ላይ አሚዬና ብሩኬ ትን ላይ እያላችሁ ጻፉላቸው። ኤም ቪዲዮ ለሁለቱም ሜንሽን አድርጌ ስለምሰራ ያዩታል። ወደ ቪዲዮ ለምንቴም አድርገናል። አሁን ለማቲም እያሰብ ነበረ እና ሀሳቧን አምታ አለችኝ። ችግር የለውም ምን ደስ ይለኛ፣ ምን ችግር አለው? ዋና ቁም ነገር ማቲን ሰብስክራይብ እንድታደረጉትና እንድታበረታቱት ነው። እንግዲህ ቤተሰቦቼ የማቲ አካውንት ነው ዛሬ ቪዲዮ የተለቀቀበት። ስለዚህ ልጅ ሰብስክራይብ በማድረግ ምናምን እናሚን እናጎራቸው ሁሌም አሳፍራቸው አታውቁም። ሀይሚና ብሩኬን ምንም ነገር ጠይቋችሁ፣ ዛሬ ምንስ የእነሱን ድጋፍ የእናንተ ድጋፍ ይፈልጋሉ። ስለዚህ ልጁን ሰብስክራይብ በማድረግ እናሳድገው። እኔንም በነካቻችሁ ደግሞ ነካ አድርጉት ቤተሰቦች፣ ፈልገው ጸጉሬን ግን በጣም እያበላሸህ እኔ አስይዤ መጣሁና ምንድን ያበላሸሁት እኔ መች ነካዎች? አይ ሚሻ፣ እሱ እየደባበሳት ነው የፍቅር፣ እሷ ደግሞ ጸጉሬ አበላሸህብኝ እያለች ነው። ያበላሸውን ታ ከኋላ እኔ ጸጉሬን ብዙ ጊዜ አሁን ከፈለግ ሻን ውብ ይከፈለግ በቃ ይለይልሽ ብሎ ጸጉሯን ጋይስ አበላሽቷታል። ይምር ባይዘዌ ሴት ልጆች ጸጉራቸውን እንደማስተካከል የሚያስጠላቸው ነገር የለም። ማለት በጣም ከባድ ነው መሰለኝ ሲያለዙት እኔ ድሮ በአክሴ ልጅ አየሁ ነበር። እና ከባድ ነገር ነው ባይዘዌ ያኝ ጸጉር ቢበላሽ ምንም ብትሆኝ ቆንጅዬ ሆነች። ሀይሚያችን ሀይሚያችን ምንም ብትሆን ቆንጅዬ ነች። መደው የኛ የጨረቃ ፋሚሊ በጣም ብዙ ሰውን በማበረታታት ነው የምትተዋወቁት አይደለም ብዙ ሰው የተቸገረም በመድረስ በቃ ኔ በቃ ሰው የሚያስፈልገው ቦታ ላይ ሁሉ እናንተ አላችሁ በቅንነት በሚገባ በሚገባ ቤት ሰዎች ልንትባይዘዊ ትልቅ ምስጋና ይገባችኋል በቃ ምክንያቱም ሰውን በመርዳት ሰውን ሰብስክራይብ በማድረግ ሰው እንዲያርግ የምትፈልጉ ሰዎች ናቸው እዚህ ውስጥ ማንም ሰው መጥፎ ሰው የለም ሁላችሁም ጥሩ ሰዎች ናችሁ እውነት እላችኋለሁ በጣም ትለያላችሁ እኔ እንደዚህ ዓይነት ቤተሰብ አፈራለሁ ብዬ ቤተሰቦች አስቤ አላቅም፣ ግን እናንተን የመሰለ ውድ ቤተሰቦች አፍርቻለሁ። ባይዘዌ እናንተ ጋር መጥቼ ቪዲዮ ሰርቼ ቪዲዮ ሲታይልኝ ደስ ይለኛል። ባይዘዌ በቃ ላ ምን ልበላችሁ፣ ብቻ መጥቼ የራሱ እናንተ ጋር ሳውራ እናንተን እያየሁ ማውራ ያክል የሚሰማኝ እውነት ቤተሰቦች፣ ትክክለኛ ቤተሰብ አፍርቻለሁ። አመሰግናለሁ ደግሞ ለሱ። ይሄ ደግሞ ሁሉ ደግሞ የሆነው በማን ነው? በሀይሚና በብሩኬ መኪና ነው አይደል? እናንተን ያወቅኳቸው በማን ነው? በሀይሚና በብሩኬ።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 እኔ ምን አልኩኝ? እንዴ ተኮሳ አታርግቶ ነው ብለህ እንዴ ከሱ ሌላ ያሱ እንድትጀ አይፈልግማ ይቀናላ። ውስጡ ፍላጎት አለ፣ በቃ ውስጡ ትልቅ ፍቅር ነው። ሊያንቻ አለው። እኔ አላቅም። እኔ እናንተ ፍቅር እኮ ይለይብኛል። ንገራችሁ። በጣም ብዙ ታሪክ አለው ከኋላ፣ በጣም የሚያሳዝኑ ታሪኮች አሉት። እና እኛ ነን ያለነው እናንተ እኛ ምናም ቤት በቃ ያለ ነው እና እግዚአብሔር በሚያውቀው በጣም ብዙ ያሳለፈው ነገር አለና እኛ ደግሞ ምንድን ነው ስራችን? እንዲ ሰብስክራይብ በማድረግ ቪዲዮ በማየት ሼር ኩፒ በማድረግ እስቲ እነሱ ደስተኛ እናደርጋቸው፣ ልጁንም እንደግፈው። በዚህ ባይዘዌ እና ላይክ በቃ እንደማታሰፍሯቸው ሊታወቀ ነው። ይህ ልጅ እዚህ ሀያ ሺህ ሰላሳ ሺህ ሰብስክራይበር እናስገባውና እነሱም ደስ ይበላቸው፣ ልጁንም ደገፍ ደገፍ እናደርገው። ቤተሰቦች ከእሱ ጎን ሆኑልን ወይንስ የሆነ ነገር ገባ እፍ ራሱ እንዴት ነው ደስ የምትለው? ሲ በላይ እንድዲኖ ናሽና ቁመቷ አልደረሰችበትምና እኔ ታውጣለት ነው። ሲጀመር ደግሞ እዚህ ጋር የማቲን ጠርተውት ማቲን ፕራንክ ሊያረጉት ነው አዲስ አካውንት ከፍተው ሰጥተውት ፕራንኩንም በዛው ሊያስተምሩት ነው። እንዴት ሰው ፕራንክ እንዳለበት ማድረግ እንዳለበት ሊያስተምሩት ነው መሰለኝ። እዚህ ጋር ፕራንክ እያደረጉት ነው። ቅ ባይዘው የፕራንክ ንግስት ነው። እስኮንስ ድረስ ልጁን ድንግርግሩን ያወጣቸው። እዚህ ስላልነበርኩ ነው። የሰርጉ ጊዜ የሰርጉ ጊዜ የመለኛው ሰርጉ ጊዜ ማለት ነው። እሱ ወንድም እሺ፣ ምን አጠፍኩ? የዛን ሰዓት አንደኛ ነገር እኔን በመጥፎ ዓይን እያየኸ ነበረ። እንደዚህ ፍጥጥ ብለው። ከዛ የሆነ ሰዓት ደግሞ አሽኮረም ደግሞ ሊያሽኮረም ሞከረ። አይ ሚሻ ደረደረችው። ይሄን መኪና በቃ ልጁን ለማሳመን ደረደረችው። ልጁ ግራ ገብቶታል። እኔ አርጊ ያለው ምን ነው ከብሩኬ ይገል ተጣለ ብሎ ብሎ እኮ ምን ከዛ አለ ምን እኔ ማነው ስማቸው እነዛ ደሞ የኛ ታያቸው ማሳመር ይችልበታል። የፕራንክ ግን ንጉስና ንግስቲት ብያችኋለሁ በእውነት። ልጁን ግራ አጋባችሁት ሁኑ። በአዲስ አካውንት እንደዚህ ፕራንክ አድርገችሁታል። እሱም ነገር ፕራንክ መስራቱ አይቀርም። በቃ አሁን ፕራንክ ምን እንደሆነ ተምሯል ይሄ ልጅ። እነሱ ናቸው ሲጀመር ያስጨፈሩኝ። አንደኛ ነገር እነዚህ አሳልፈው ሰጡኝ። እስከ ዛሬ ነገር የለም። ልጁ ግራ ገባ። በቃ ምንም እያለ ማላም እየደረደረ ነው። ፕራንክ ሲሆነ ግን እንደሆነ ሲያውቅ ምን ይሰማዋል? ሆነ ግን ቡራ እኔ ወንድሜን በቃ ጭንቅላቱን ያዘው። ቡራ እኔ ወንድሜን አለ። ያሳዘነኝ እያሳዘነ ቤተሰቦች በቃ ልጅ እኔ ወንድሜን ቡራ አለ። እራሱን ያዘኮ ከዚህ በላይ ምን ይሁን? አይሚ አትበለኝ አለች። አይ ምን ታደርገ እያለች ነው ልጁ። እውነት የምር ነው እንጂ የመሰለ እውነት ፕራንክ ነው ብሎ የሚያስብ ራሱ አይመስለኝ። ጮክ ብሎ አውራ ጮክ ብሎ ሙድ እያያዘ ነው ይኸው፣ ይስቅብኛል። እንደት ነው የምታወራት? የአይሚ አካውንት በቃ አሳቂ ነው ቤተሰቦቼ። በእውነት የፕራንኳ ንግስት፣ ከምር ምንም ከምንም በላይ ምንም ይገባሻል። በቃ አንዴ ስናጨውጭ ብላት አትቀርጥም አይደለም ጉራ የምትለው እኮ ስማት፣ እሷ ምንድን ነው የምትለው? እንዲገደል ይገደል ይገደል፣ አንቺ ነይ ራስሽ እንዲያቀማቀም ፍራንክ እያደረግን ነው። እሺ ባይ ዘ ወይ። ሀይሚና ብሩኬ እኮ ቤተሰቦች፣ የሰው ደስታ የሚያስደስታቸው፣ ሰውን ደስተኛ ማድረግም የሚፈልጉ፣ የተቸገረ ሰው ማየት የማይፈልጉ እንጃ ምን አይነት ፍጡር እንደሆኑ እንኳ እኔ አላውቅም። በእውነት በቃ እኔ እኔ እመኑኝ፣ የትኛውም ዩቲዩበር ዩቲዩብ አካውንት ከፍቶ ሲሰጥ አይቼ አላውቅም። ለምን ማናቸውም ሌላ ሰዎች ሌላ ሰው መጥቶ እንዲበልጣቸው አይፈልጉም። አይሚና ብሩኬ ግን በቃ ቤተሰብ እንዲያፈሩ እያደረጉ አዲስ አካውንት ከፍተው መስብ ብቻ ሳይሆን በእነሱ ቪዲዮ ለቀውላቸው እኛ ሰብስክራይብ እንድናረጋቸው ጠይቀውን፣ እኛም ደግሞ አሳፈረናቸው አናቅም። እናንተም ጭምር ከኔ ጭምር ሰብስክራይብ አርገ ነው ልጁን ላይክ። እኔ እንጂ አላቅም። እኔ የእኛ የጨርቃ ፋሚሊ እኮ ቤተሰብ ይለያል፣ ይለያል የሚለው በምክንያት ነው። እሺ አባቴ ደግሞ እኔ ልጁ ከምር ደንግጦ ነበር። ምክንያቱም ብሩኬን በጣም ስለሚቀርበው እንደ ወንድሙ ስለሚያዩ እኔ በቃ ከወንድሙ ጋር ሊጣላውና፣ ስለዚህ በጣም ደንግጦ ነበር እንጂ ፕራንክ ነው ብሎ አላሰብም ነበር። አንቺ ይጨፍራ እንዴተናል አስበው፣ ታውቃለህ ዩቲዩብ መስራት ምናምን ዛሬ በድንጋጤ ሲሆን፣ ብዙ ሰው ዩቲዩብ ለመጀመር ያስብና ሰብስክራይበር እንዴት ነው የማገኘው ብሎ ያስባል። እኔ ዩቲዩብ ስጀምር ሰብስክራይብ እንዴት ነው የማገኘው ሰው የዞርኩ መንገድ ላይ መቶ መቶ ብር እየሸለምኩ ሰብስክራይብ ያድርጉኝ እስከምል ድረስ አስቤያለሁ። ግን እናንተ የብሩኬና የሀይሚ ቤተሰብ የሆናችሁ ፍቅር የሆናችሁ ቤተሰቦች ቪዲዮ እንደጀመርኩ ነው እኔ ሰብስክራይብ ላይክ ሼር ፊልም ማድረግ የጀመራችሁ።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 ይሄ ልጅ ባይዘዌይ በቃ የሃይሚና የብሩኬን ቪዲዮ ስለሚያይ ሰላም አባውላ ራሱ በቃ ሰላም ሰላም ጤና ስጠለኝ፣ ብድ ቤት ሰዎች ጎበዝ ነው፣ እና በረታው በጣም ትልቅ ቦታ እንደሚደርስ እኔ ታውቆኛል። ከአሁኑ ምክንያቱም ጎበዝ ልጅ ነው፣ በቃ አላ ብዙ ነገሩ ጎበዝ ነው። ተመለኛውነእናየው እንግዲህ ወግ ደርሶኝ የራሴ ቻናል ኖሮኛል ማለት ነው። እንግዲህ በእናንተ እና ደግሞ ሃይሚ ናት፣ ለምን ይህ ልጅ ቻናል ከፍተንለት አንሰጠው ማለችን። እዛ ፍርድ ቤቱ ባይዘዌይ ሀይሚ እድሜሽ ይባረክ። በቃ የነካሽው ነገር ሁሉ ይለምልም። እውነት እኔ እንጃለ ለአንቺ ትልቅ ነገር ትልቅ ቦታ ደርሳችሁ አንቺንም ብሩኬ ለያችሁ እስቲ ኮሚኒቲ ላይ አሜን በሉ ይነሱን ፋንታ እናንተም በቃ እናንተም የተመኛችሁትን ነገር አገኙ። ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮን ላይክ ሴር ኮፒሊክ ማድረግ እንዳትረሱ። ለቤቱ ደግሞ አዲስ የሆናችሁ ሰዎች ደግሞ ቤቱን ሰብስክራይብ ማድረግ እንዳትረሱ ብሩኬ እና ሀይሚ ዛሬ ሰውን በአዲስ አካውንትን የመጡት ምክንያቱም የአንድ ሰው ሰብስክራይብ ለማስደረግ። እግዚአብሔር ይባርካችሁ። እናንተ ልጁን ሰብስክራይብ አድርጉት፣ እንዳናሳፈራቸው ቢያንስ አስር ሺ እናስገባው። ቤተሰቦቼ እወዳችኋለሁ። በጣም መልካም ምሽት ቤተሰቦች።